በዓለም ሁላችንም እንደምናውቀው እሳት አንዴ ከተቀጣጠለ እየተዛመተ ሀገር ምድሩን ሁሉ እያጠፋል ይበላል ይፈጃል አንድ እሳት ግን አለ የማያቃጥል ለመባረክ ብቻ የሚመጣ ያ እሳት ምንድን ነው ኬት ነው የሚመጣው በዳንቴል ሚዲያ ላይ ቆይታ ስታደርጉ ይህንን ምላሽ ታገኛላችሁ አብራችሁን ቆዩ ጣሪ ዓለማት መጋቢያ ዓለማት ሁሉ ለባሪ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ባጭር ቁመት በጠባብ ደረት ተወስኖ ከስጋዋ ስጋ ከነብሷም ነፍስን ነስቶ እኛን መስሎ እኛን አህሎ በምድር ላይ ተመላለሰ። በሞቱ ሞታችንን ሊሽር በደረቅ እንጨት መስቀል ላይ በዕለት አርብ ከሰማይ ዝቅ ብሎ ከምድር ከፍ ብሎ እጁን ዘርግቶ ለእኛ ሲል ሞተ፣ ሞትን ተቀበለ። በትላንትና ዕለትም ደግሞ ትንሣኤውን አወጀልን፣ ሞትን ሻረልን፣ ሞትን ደመሰሰልን። እንኳን አደረሳችሁ እንኳን አድሮ አደረሰን። ይህ ወቅት እንግዲህ የትንሣኤ ወቅት ነው። በዓለ አምሳ ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ከሆነ ኮነ ፍሳሐወ ሰላም እያለች ቤተ ክርስቲያን ሰላምን ታውጃለች። የክርስቶስን መነሳት ለዓለም ሁሉ ታበስራለች። የተከበራችሁ የዳንቴል ሚዲያ ቤተሰቦቻችን እኛም እንደዚህ በምስጋና በብስራት በደስታ ጀመርን። አብራችሁን እንደምትቆዩ ተስፋ እናደርጋለን። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ አድርጉ፣ ሰብስክራይብ አድርጉ። ይህንን ማድረጋችሁ ብዙ እኛን ይጠቅመናል፣ እኛን ያግዘናል። አብራችሁን ቆዩ። ቆንጆ ቆይታ ከኛ ጋር ታደርጋላችሁ። በዓል ነው። በዓልን ተገን አድርገን ለየት ያለ መርሃ ግብር ነው ወደ እናንተ የምናደርሰው። እስከ መጨረሻው ድረስ አብራችሁን ቆዩ፣ አብራችሁን ሁኑ። የዳንቴል ሚዲያ ቤተሰቦቻችን ተመልሰን ተገናኝተናል። በባለፉት በህማማት ሳምንት ከሰኞ ጀምሮ እስከ ትንሣኤው ዋዜማ ድረስ እስከ ትንሣኤው ሌሊት ቅዳሴ ድረስ ከመንበረ ጸባዖት ቅድስት ስላሴ ካቴድራል ቤተክርስቲያን በቀጥታ በዚሁ ቻናላችን ላይ ላይቭ ስናሰራጭላችሁ ስናስተላልፍላችሁ እንደቆያችሁ ታውቃላችሁ። እናንተም አይታችኋል ቪዲዮን ብዙዎቻችሁም በውስጥ እየደወላችሁም መልእክት እየጻፋችሁም እንድንበረታ እንድንጠነክር የሰጣችሁን ድጋፍ የሰጣችሁን ብርታት አይለየንም። እንግዲህ በእናንተ ድጋፍ በእናንተ ብርታት ነው እስካሁንም ያለን። እናንተ የበለጠ ላይክ ስታደረጉ፣ የበለጠ ሰብስክራይብ ስታደረጉ፣ ለሰዎችም ሼር ስታደረጉ፣ እኛ ደግሞ አዳዲስ ቪዲዮዎችን ለመስራት እንበረታለን እና እናንተ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። እንግዲህ በባለፈው ሳምንት አንድ መርሃ ግብር ጀምረንላችኋል የተከበራችሁ ተመልካቾችን። በዚህ አጋጣሚ እንግዲህ በሳምንት ውስጥ ሶስት ቀን ነው ቪዲዮዎችን ወደ እናንተ ሰርተን የምናደርሰው ሰኞ ኪነጥበባዊና መዝሙራዊ የሆኑ ጉዳዮችን የምናደርስበት ነው ወደ እናንተ። አሁን ደግሞ የሪያክሽን ቪዲዮዎችን የምንሰራበት ቀን ነው። ቅዳሜ ቅዳሜ ደግሞ ወቅታዊ ጉዳዮች፣ ዶክመንተሪዎች፣ የተለያዩ ቪዲዮዎችም ቃለመጠይቆችንም በተለያዩ በተመረጡ እርሶች ከእናንተም በሚመጡ ጥያቄዎች መምህራኖቻችንን እየጋበዝን ጥያቄ ቃለመጠይቅ የምናደርግበት መርሃ ግብር እንግዲህ ዛሬ ሰኞ ነው። በዛሬ መርሃ ግብራችን ኪነ ዳንቴል ብለን የሰየምነው ዝግጅት ነው ወደ እናንተ የሚደርሰው። በባለፈው ሳምንት እንዳያችሁት ኪነ ዳንቴል ብለን አንድ ወንድማችን ገጣሚ ይዘላለም ግጥም አቀርበልን ስሚል ግጥም ነው ያቀረበልን። አይታችሁታል፣ ብሶቻችሁ ተመልክታችሁታል። በዛሬ ደግሞ በዓልን ያስታከከ መርሃ ግብሮችን ነው ወደ እናንተ ለማድረስ የምሞክረው ግጥሞች ይኖሩናል፣ መዝሙሮች ይኖሩናል። አንድ ደግሞ ከዚህ ከትንሳኤ ወቅት ጋር የሚገናኝ መርሃ ግብር ነው ወደ እናንተ የምናደርስላችሁ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ። በድጋሜ ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታረዝሙ ነው የምጠይቃችሁ። አብራችሁን ቆዩ ወደ ዝግጅቱ ተመልሰን ተገናኝተናል የተከበራችሁ ተመልካቾቻችን። በዚህ በኢየሩሳሌም ለብዙ ዓመታት ያልጠፋ እሳት ወይም በዓመት አንዴ ጳጳሱ እየገቡ ሊቀ ጳጳሱ ወይም እየገቡ እሳቱን ያጠፉታል። በእግዚአብሔር ተአምር ደግሞ ድጋሚ እሳቱ ከየትም መጣ ሳይባል በእግዚአብሔር ተአምር እሳት ይመጣና ያበራላቸዋል ለሁሉም እየዞረ እሳቱ ያበራል። እርስ በርስም እየተዛመተ ያ አንድ እሳት በተአምር የበራው እሳት አመት ሙሉ ሳይጠፋ ይቆያል ማለት ነው። ይህ እሳት እንግዲህ የትንሳኤው ብርሃን ነው። ትንሳኤው ብርሃን መገለጫ ወይም ማስረጃው እንደሆነ የሚታወቅ የሚታመን እሳት ነው። እንግዲህ ይህን ቪዲዮ ነው የማሳያችሁ። እዛ አካባቢ ያሉ ሰዎች ወይም ደግሞ ይህንን ተአምር ለማየት የሄዱ ሰዎች እሳቱን ሲለኩሱ እርስ በር ሲለኩሱ የሚያሳይ ቪዲዮ እና በጣም ያላቸውን ደስታ ያላቸውን መባረክ በውስጣቸው ሲገለጽ የሚታይ ቪዲዮ ነው። አስከትለን ደግሞ መምራችን ዲያቆን ሄኖክ ሀይሌ በቦታው ሄደን በቦታው ሄደው እሳቱን ለኩሰው የተናገሩትን መልእክት ነው ወደ እናንተ የማስተላልፈው። ከቪዲዮዎቹ በኋላ ተመልሼ እመጣለሁ። አብራችሁን ቆዩ፣ አብራችሁን ሁኑ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ በማድረግ ሰብስክራይብ በማድረግ ጀምሮ አብራችሁን ቆዩ። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤ አደረሳችሁ። በእጅ የያዝኩት ቅዱሱ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮ ሰውን እያንዳንዱ ሰው የያዘውን እሳት የሚለኩ ሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በአመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል፣ በሰዎች ፊት ላይ ይሄዳል፣ ብርሃን አለው ግን አያቃጥልም እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በአመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጅ የያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው። እና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራለን። በነገራችን ላይ አንድ ነገር ልጨምርላችሁ። ለእኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱሱ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ አደረሳችሁ። መልካም በዓል። ተመልሰን ተገናኝተናል። የተከበራችሁ ተመለካቾቻችን ዳንቴል ሚዲያ ላይ ነው የምትገኙት። አብራችሁን ስለሆናችሁ በጣም ነው የምናመሰግነው። እንግዲህ ኪነ ዳንቴል መርሃ ግብር ላይ ነው የምንገኘው። በኪነ ዳንቴል መርሃ ግብራችን ግጥሞች ይቀርባሉ፣ ወጎች ይቀርባሉ፣ የተለያዩ ኪናዊ መርሃ ግብሮች ይቀርባሉ ብያችኋለሁ ከዚህ ቀደም አሁን ደግሞ ከማህበራዊ ሚዲያ ወይም ደግሞ ከቲክቶክ ገጽ ነው ያገኘሁት። ሰዎቹ ከዛ በፊት ሌላ ቦታ አግኝተውት ሊሆን ይችላል። ከዛ አስቀድሞ እነሱ ኬት እንዳገኙት ሰርች ለማድረግ ሞክረው የነበር ትንሽ ርቆኛል፣ ግን እኔ ከቲክቶክ ነው ያገኘሁት። ይህ ግጥም የኔ አይደለም፣ ሰውም ሰጥቶኝ አይደለም። ከቲክቶክ አግኝቼ ነው ይህንን ግጥም ነው ለእናንተ የማቀርብላችሁ። ደስ ስላለኝ ስለወጀድኩት ነው በጣም ልቤን ይገዝቶኛልና፣ እናንተም ደስ ስለምትሰኙበታላችሁ ብዬ አስባለሁ። ግጥሙን ላመብላችሁ። ታምነኛለህ ጌታ፣ ታምነኛለህ ጌታ፣ ታምነኛለህ፣ አንተው ታምነኛለህ ጌታ፣ ናፍቀኛል እውነት በእናትህ ልማል፣ በአዛኝቱ ልማል፣ በአቀፈህ በጀርባዋ ልማል። ንገሪልኝ ብዬ እሷን ነው የላኩት ማርያምን፣ ማርያምን፣ ማርያምን። ጌታዬ በጣም ናፍቀኛል ነፍሴን እስኪያማት፣ ቤቴም ናፍቃለች በዚህ ዓለም ብክነት መኖር እየደከማት። ለካንስ ጌታዬ ለካንስ አንተዬ ከኔ ናፍቆት ይልቅ ናፍቆት በርትቶ ቀድመህ በሬ ላይ ነህ። ለካ ቆይታል ባልሰማህም፣ ፈጥረኸኝ አልሞተ ታንኳኳለህም ማልደ ጀንበር መክረሙ ጊዜ ሳይገድብህ ማን ነው እስክል ድረስ ትዕግስት ሳይነጥፍ ጠብቀኛል። አሁን ዝም በሉ፣ በቃ ዝም በሉ፣ አንዴ ዝም በሉ። እንባ ያስገበርከኝ ሐዘኔ ተደበቅ፣ ያስከፋኝ ዘመኔ ውድቀቴ ተጠንቀቅ፣ ብቸኝነት አድብ፣ መከፋቴም አረምም ከሁሉ ብሶቴ ከሁሉ ብሶቴ ከሁሉ ቁጭቴ ተቻፍል ለመክፈት ምስጋና ይቅደም። የሰላሙ ንጉስ ከበራፌ ቆሞ በቆሰለው መዳፍ ሳይታክት ያንኳኳል። ባላየው ነው እንዴ ከአይኔ ተስሎ ይሄው ቀድሞ ገብቷል። እስቲ ዝም በሉ ዝም በሉ ህይወቴ ዝም በል እስቲ አንዴ ዝም በል ማጣቴ ረጭበል ድካሜ ዝምበል ዝሙቴ ዝምበል ውርደቴ ዝምበል ክፋቴ ዝምበል ናፍቆቴ ዝምበል ስንፍናሄ ዝምበል እባክ ከሳሼ እባክ ከሳሼ አንድ ጊዜ ዝምበል እኔ ሳልፈልገው እኔ ሳልፈልገው የመስቀል ሙሽራ ሊፈልገኝ መጥቷል አዎ አንዴ ስምታ አንዴ ፀጥታ ከበራፌ ቆሟል የህይወቴ ጌታ። እስቲ ዝም በል ህይወቴ፣ ዝም በል እልፍዬ፣ ዝም በል ከጠያቂ የሚልቅ ኮቴ ይሰማኛል። ከብዙ ሁካታ ጉርምርምታ መሃል ድምጹ ይለየኛል። መጣሁን እያልኩኝ መጣሁን እያልኩኝ ሳልሄድ ስለቀረው ሊፈልገኝ መጥቷል። ዝምታ ይገባል ፀጥታ ይገባል። ስምታ ይገባል። መሰልቸት ቁስሌ፣ ሐዘንና አምባዬ አንዴ ዝም በሉ። ሊፈልገኝ ጊዜ አንድ ቀን ስላጣው አንድ ቀን ጌታዬ ይመጣል በቃሉ። እስቲ ዝም በሉ። ማርያምን ማርያምን ጌታዬ ይናፍቀኛል። ማርያምን ጌታዬ በጣም ናፍቀኸኛል፣ ነፍሴን እስኪያማት ቤቴም ናፍቀሃለች፣ በዚህ ዓለም ብክነት መኖር እየደከማት በጣም ናፍቀኸኛል። ናፍቀኸኛል ጌታ ምልሁ እናፈክኝ፣ እናፈክኝ ጌታዬ ናፈክኝ፣ ማርያምን በጣም ናፈክኝ። የተከበራችሁ ተመልካቾቻችን ተመልሰን ተገናኝተናል። ግጥሙ እንደሰማችሁት በጣም ቆንጆ እንደሆነ ተስፋ አድርጋለሁ። ከቲክቶክ መንደር ላይ ነው ያገኘሁት እኔም ደግሞ ለእናንተ በዚህ መልኩ አቀረብኩላችሁ። እንግዲህ የተለያዩ ወንድም እህቶች አላችሁ ጽሁፎች ያሏችሁ፣ ግጥሞች አሏችሁ፣ የተለያዩ ኪናዊ ስራዎች ያሏችሁ ወንድሞች እንዳላችሁ ወይም እህቶች እንዳላችሁ ተስፋ አድርጋለሁ። ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ቴክስት እያደረጋችሁ ዳንቴል ሚዲያ ላይ ማቅረብ ትችላላችሁ። መድረኩ ለእናንተ ምን ክፍት ነው ይህ መድረክ ብዙዎቻችሁን የሚያስተናግድ መድረካችን ነው። እንግዲህ የተከበራችሁ ተመልካቾቻችን ለዚህ ቪዲዮ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ቪዲዮውን እንደትቀጥሉ ነው የምጋብዛችሁ። እስካሁን ካያችሁን ወዳችሁናል ማለት ነው። ስለዚህ ከወደዳችሁ ደግሞ አጋርነታችሁን ማሳየት አለባችሁ። አጋርነታችሁ የሚታወቀው ደግሞ ሰብስክራይብ በማድረግና ላይክ በማድረግ ነው። ይህንን ስታደርጉ ደግሞ እኛን በበለጠ ታግዙናላችሁ፣ ትደግፉናላችሁ። እንግዲህ የዛሬ ቆይታችንን በዚህ ነው የምናጠናቀቀው። እኔ ከወዲሁ ነው የምሰናበታችሁ። አስቀጥዬ ግን የምጋብዛችሁ መዝሙሮች ይኖራሉ። የተለያዩ ወንድም እህቶች ከተለያየ አካባቢ የላኩልኝ መዝሙሮች ናቸው። እነሱን መዝሙሮች አከታትዬ ወደ እናንተ አደርሳለሁ። ሌላ ቪዲዮ በሌላ ቀን የምንገናኝ ነው የሚሆነው። ይህንን ቪዲዮ ጨርሳችሁ ስትወጡ ላይክ እያደረጋችሁ እጡ። መልካም በዓል መልካም የትንሣኤ ወቅት የትንሣኤ ጊዜ ይሁንላችሁ እላለሁ። ቻው። ተነስቷል ጌታ፣ ተነስቷል፣ ተነስቷል ክርስቶስ ተነስቷል፣ ከሙታን መሃል የለም ክርስቶስ ተነስቷል። ከሙታን መሃል የለም። ክርስቶስ ተነስቷል። ተነስቷል። ጌታ ተነስቷል። ተነስቷል። ክርስቶስ ተነስቷል። ከሙታን መሃል የለም። ጌታ ተነስቷል። ከሙታን መሃል የለም። ክርስቶስ ተነስቷል። ተነስቷል። በመቃብርተኛ ተነስቷል፣ ሶስት ቀን ሶስት ሌሊት ሞትን አሸንፎ የዓለም መዳኒት ብራንተ ጎን አጽፎ ይኸው ተነሳልን። ተነስቷል ሞትን አሸንፎ መውጊያውን ሰባብሮ ተነስቷል፣ ክርስቶስ ጠላትን መዝብሮ ተነስቷል ጌታ ተነስቷል፣ ተነስቷል ክርስቶስ ተነስቷል፣ ከሙታን መሃል የለም ክርስቶስ ተነስቷል፣ ከሙታን መሃል የለም ክርስቶስ ተነስቷል። ተነስቷል በሞት ያሸለበው፣ ተነስቷል የሞት ባለጸጋ፣ ተነስቷል የትንሣኤው በኩር፣ ተነስቷል አልፋና ኦሜጋ። ተነስቷል ብርሃን ተጎናጽፎ ተነስቷል እሁድ በማለዳ ተነስቷል ማኅተሙም ተፈታ ድንጋዩም ለቀቀ ሲኦልም ተሻረ ዲያብሎስ ወደቀ ተነስቷል ጌታ ተነስቷል ተነስቷል። ክርስቶስ ተነስቷል ከሞታን መሃል የለም ክርስቶስ ተነስቷል ከሞታን መሃል የለም ክርስቶስ ተነስቷል ተነስቷል ሞትና መውጊያውን ተነስቷል ከጥልቁ ጣለልን ተነስቷል የልባችን መብራት ተነስቷል ይብራል አምላካችን ተነስቷል ወተንስአህን በል ተነስቷል። ሲኦል ተሻረልን ትንሣኤው ልዩ ነው። ተነስቷል የመከራን ቀንበር ከእኛ ርቆለናል። የሞትን ኃይል ተብሮ ክርስቶስ ተነስቷል። ተነስቷል ጌታ ተነስቷል። ተነስቷል ክርስቶስ ተነስቷል። ከሙታን መሃል የለም። ጌታ ተነስቷል። ከሙታን መሃል የለም። ክርስቶስ ተነስቷል። እዩና እምኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በእኩለ ሌሊት በኃይል ሞትን ድል ነስቷል። ኢየሱስ በእኩለ ሌሊት በኃይል ሞትን ድል ነስቷል። እልልታ ለዚህ ይግባል፣ ግርግርታ ለዚህ ይግባል። የሞት አይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት አይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። መላእክቱ ነጭ ለብሰው ምስራቹን አበስሩ፣ ተነስቷል ኢየሱስ ብለው ለአለም እንዲናገሩ ተነስቷል ኢየሱስ ብለው አለም እንዲናገሩ የትሳይ ብና የሰው ልጅ ህይወት የሰው ልጅ ህይወት አዳም እንደ ሰው ከጠፋበት ቤት አዳምን መለሰው። ከጠፋበት ቤት እሰየ፣ ምስራች፣ ደስ ይበላችሁ። ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ።